እሺ አመሰግናለሁ። እናንተም ይሄንን ኢንተርቪው እንድናደርግ ስለ መጣችሁ እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ ያው የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ያለውን ዝግጅት ከጀመረ ቆይቷል። በ2017 ጀምሮ ነው ይሄን ስናደርግ የቆየ ነው እና የተለያዩ ስራዎችን ስንሰራ ቆይተናል። አሁን እንግዲህ ለምርጫው ወደ ስድስት ወር ሰባት ወር አካባቢ ነው የሚቀረን። ስለዚህ አሁን ምርጫው እየደረሰ ሲመጣ ደግሞ እጅግ ዋና እና ቁልፍ የሆነው ነገር የጸጥታ ሁኔታ አስቻይ ሁኔታ መኖር የሚለው በጣም ወሳኝ ነው። ቦርዱም ሁልጊዜ የሚከታተለው ፣ አሰራሩንም የሚገመግምበት እየሄደበትም ያለው የብዙ ባለድርሻ አካላቶችም ሀሳብ እና ጥያቄ በዚሁ ዙሪያ ነው። ስለዚህ እንግዲህ እንደምታውቀው ይሄ ሀገራዊ ምርጫ የሚደረገው ለሕዝብ ተወካዮች ምክር ቤት እና ለክልል ምክር ቤቶች መቀመጫ ነው የሚደረገው። በዚህ ሂደት ውስጥ እንግዲህ ወደ ሰባት መቶ ዘጠኝ የሚሆኑ የምርጫ ክልሎች አሉን። ከሀምሳ ሺህ በላይ ምርጫ ጣቢያዎች አሉን በሀገሪቱ ላይ። ስለዚህ በእነዚህ ሁሉ አካባቢ ያለው ሁኔታ ምርጫን ለማስደረግ የሚያስችል ነው አይደለም የሚለውን ግምገማ ቦርዱ ሁልጊዜ በተከታታይ ማድረግ አለበት። አሁንም እያደረገ ይገኛል እና ለዚህ ዋናና መነሻ የሚያደርገው እንግዲህ ከክልል መንግስታትና ከጸጥታ አካላት ስለአለው በመሬት ላይ ስላለው የጸጥታ ሁኔታ የሚመጣልንን መረጃ ነው ቦርዱ እንደ ግብአት መጀመሪያ የሚወስደው። እና መረጃዎቹ ሲመጡ ተመድበው ነው የሚመጡት። ማለት በአረንጓዴ በቢጫ በቀይ ተብለው ነው የሚመጡት። ይሄ ማለት እንግዲህ ያው ግልጽ ነው። አረንጓዴ ከሆነ ምርጫውን ለማድረግ ይቻላል በፀጥታ ሁኔታ፣ በቢጫው ደግሞ ከጥንቃቄ ጋር፣ ቀይ ደግሞ እዛ አካባቢ ምርጫ ማድረግ አይቻልም ነው። በዚህ መሰረት እንግዲህ አሁን በሀገሪቱ ባሉት 14 ሁለት ከተሞች እና 12 ክልሎች ይህንን ነገር ስንሰራ ለምርጫ ቦርድ እንደ መነሻና መሰረት የሚያደርገው ቅድም የጠቀስኳቸው ምርጫ ክልሎችን እና ምርጫ ጣቢያዎችን ነው እንጂ በክልል ደረጃ በሚል በከተማ ደረጃ በሚል ካደረግነው አስቻይ ሁኔታ የሌለበት ምርጫ ጣቢያ ተሸፍኖ ሊያልፍ ይችላል። ስለዚህ በዝርዝር እያንዳንዱን ማየቱ ትልል የተሻለ መረጃ ይሰጠናል በሚል በዚህ መንገድ ነው ተተንትኖ እንዲቀርብ የሚደረገው ይሄ ከተተነተነና ከታየ በኋላ የሚመለከታቸው ባለድርሻ አካላት ማለት ነው የፖለቲካ ፓርቲዎችን፣ የሲቪል ማህበረሰብ ድርጅቶችን፣ በመራጮች ትምህርትና በምርጫ መታዘብ የተሰማሩትን በዚህ በቀረበው ዳታ መሰረት እናወያያለን። ይህ አሁን የተጀመረ አይደለም። በስድስተኛው ሀገራዊ ምርጫ እንዲህ አይነት የባለድርሻ አካላት ባሉት የጸጥታ ሪፖርቶች ላይ ተገናኝተው ይመክራሉ። እንግዲህ በዚህ በሚደረገው ምክክር ደግሞ የተወሰነ ደረጃ ከተደረሰ በኋላ አንዳንዶቹ ሁሉን የሚያስማሙ ይሆናል። አይ በዚህ ቦታ ላይ ምርጫ ማድረግ አንችልም፣ በቀይ ነው ስለዚህ ምርጫው በዚህ አካባቢ፣ በዚህ አካባቢ አይደረግም፣ በቢጫው እንደዚህ ነው፣ በአረንጓዴው ብለው ሊስማሙ ይችላሉ፣ ባለድርሻ አካላት ማለት ነው። ይህ ደግሞ ይሄ ከተደረገ በኋላ በተስማሙበት እንዳለ ሆኖ፣ ነገር ግን መሬት ላይ ሆኖ ደግሞ ወርዶ ማየት አስፈላጊ በመሆኑ በዛ ምርጫ ክልል የሚወዳደሩት የፖለቲካ ፓርቲዎች ያሉበት በምርጫ መታዘብ የሚሰሩ በምርጫ ማስተማ ትምህርት የተሰማሩ የሲቪል ማህበረሰብ ድርጅቶችና የቦርዱ ባለሙያዎች ባሉበት የሞኒተሪንግ ቲም ተቋቁሞ በእነኚህ ቦታዎች እየሄደ አሴስሜንት ይሰራል። ይሄንን እንግዲህ በማጠናከር ነው እዚህ አካባቢ ምርጫን ማካሄድ አይቻልም፣ ምርጫን ማካሄድ ይቻላል የሚለው ውጤት ላይ የሚደረሰው። ይሄ እንግዲህ አንድ ጊዜ የሚደረግ ስራ አይደለም። በቀጣይ ቀጣይነት ያለው ሁል ጊዜ የሚሰራ እንጂ በቃ አንድ ጊዜ ይሄንን አርገዋለሁ ይሄን መረጃ ወስጃ አለው እዚህ አካባቢ ችግር የለም የምንለው አይደለም። እንደምታውቀው የጸጥታ ሁኔታ ተለዋዋጭ ነው በጣም ። ስለዚህ ተለዋዋጭነቱን ተከትሎ ይሄ ስራ በቀጣይነት የሚሰራ ነው። ስለዚህ ከፖለቲካ ፓርቲዎች ከሲቪል ማህበረሰብ ድርጅቶች ይሄ የጸጥታ አስቻይ ሁኔታ ሁል ጊዜ ይነሳል። ለነሱም ይሄንኑ ነው አድሬስ እያደረግን ያለ ነው። እኛ እዚህ አካባቢ ምርጫ ለማድረግ ችግር የለም ብለን አንደመድምም፣ ችግር አለ ብለን አንደመድምም። በእያንዳንዱ በዝርዝር ቀርቦ ታይቶ በምርጫ ክልል በምርጫ ጣቢያ፣ በዚህ በነገራችን ላይ በአንድ ምርጫ ክልል ለምሳሌ ሀያ ሰላሳ ምርጫ ጣቢያዎች ሊኖሩ ይችላሉ። እነዚ ሀያ ሰላሳ ምርጫ ጣቢያዎች እኩል ላይሆኑ ይችላሉ። አንዳንዱ ቦታ ላይ በፍጹም ምርጫ ማድረግ የማይቻልበት ይሆናል። አንዳንዱ ቦታ ላይ ምርጫ ማድረግ ይኖርበታል። ስለዚህ አይደለም በትልቁ በክልል ደረጃ ምርጫ ክልል ከወረድክ በኋላ ከጣቢያ ጣቢያ የሚለያይበት ሁኔታ ይኖራል። ስለዚህ በዚህ መንገድ ነው እንግዲህ አሴስመንቱን ሰርተን ወደ ምርጫ ዝግጅት የምንሄደው። ይሄን እንግዲህ በአሁኑ ወቅት ዳታውን ከየክልል መንግስታት አግኝተናል፣ ከጸጥታ አካላት አግኝተናል። በቦርዱ ፕሮግራም መሰረት ደግሞ በቀጣይነት የሚመለከታቸውን የፖለቲካ ፓርቲዎች ፕሮግራም ይዘን አብረን ከነሱ ጋር ውይይት የምናደርግበት ይሆናል። ግን ጎን ለጎን ቦርዱ ሌላም ስራ መስራት ስላለበት የምርጫ ዝግጅቱም ሳያቆም መቀጠል አለበት። የምርጫ ሰሌዳ በረቂቅነት ማውጣት አለበት። ስለ እጩዎች አመዘጋገብ፣ ይሄንን ሁሉ ስራ መስራት አለበት። አሁን ምርጫ አስፈፃሚዎችን እየመለመልን ነው። ይሄን ስራ ጎን ለጎን እንሰራለን። ያኛውን ደግሞ በሂደት እያደረግን እያጠራን እያጠራን የምንለይ ይሆናል። እንግዲህ አስቻይ ሁኔታ ኖሮ ምርጫ ከተ የሚካሄድበት ካለ ይካሄዳል። ካልሆነ ደግሞ ከዚህ በፊት እንደተደረገው በስድስተኛው ሀገራዊ ምርጫ አስቻይ ሁኔታ እስከሚመጣ ድረስ በነዛ ምርጫ ጣቢያዎች ወይ በዛ ምርጫ ክልል ምርጫ አይካሄድም። ምናልባት እስካሁን በነበረ የግምገማ ሂደት በቁጥር ደረጃ የተቀመጡ ቁጥር ማለት ከአምሳሽ የምርጫ ጣቢያ ማለት ሳይሆን በመቶኛ አረንጓዴ፣ ቀይ፣ ቢጫ ብራቸው በለያችሁት ውስጥ ለምርጫው ምቹ ነው አካባቢዎች ተብሎ የተለዩ በመቶኛ ሊቀመጥ አሁን በዚህ ደረጃ ላይ እሱን ማለት አንችልም። ምክንያቱም አንደኛ ገና እየሰራን ሆኖ ነው። ተሰብስበው የመጡት ዳታዎች ከክልል መንግስታት መጥተዋል፣ ከጸጥታ ተቋማት መጥተዋል። እሱን ማየት ይጠይቃል። ስለዚህ ያንን አደራጅተን አይተን ከፖለቲካ ፓርቲዎች ከዋና ባለድርሻ አካላቶቻችን ከነሱም ከመከር በኋላ ፊገር ላይ እንደርሳለን፣ ፐርሰንቴጅ ላይ እንደርሳለን ብዬ አስባለሁ። ምክንያቱም የእነሱም ኢንፑት በጣም ወሳኝ ነው። ምክንያቱም ለመንቀሳቀስም የእጩ በእጩነት የቀረቡ ቅስቀሳ ስራንም ለመስራት፣ በመታዘብ ላይ ያሉ የመታዘብንም ስራ ለመስራት፣ በማስተማርም ላይ የተቀመጡት የማስተማርን ስራ ለመስራት ምቹ ነው ምቹ አይደለም የሚለውን አይተውት ተስማምተን መሄድ አለብን። ያ ባልተደረገበት ይህን ያህል ፐርሰንት ይህን ያህል ፐርሰንት ብሎ በዚህ ደረጃ ላይ ለማድረግ ገና ነው ጊዜው። ግን በሂደት እርግጠኛ ነኝ እየሄድን ስንሄድ፣ ስራችን እየቀጠልን ስንሄድ እንደርሳለን ብዬ አስባለሁ። ምርጫ ቴክኖሎጂ ሲባል በጣም ሰፊ ነው በጣም ሰፊ ነው። ነገር ግን ቦርዱ አሁን ባለበት ደረጃ ባለን የአገሪቱ ኢንፍራስትራክቸርም ጭምር ትንሽ የተባለውን የመጀመሪያውን ደረጃ ነው ለመውሰድ እያያደን ያለ ነው። ያ ምንድን ነው? የእጩዎች ምዝገባ ዲጂታላይዝ ለማድረግ ነው ያበለጸግነው። ከዛም ቀጥሎ ደግሞ የመራጮችን ምዝገባ ብቻ ነው የሚቀረው፣ ምዝገባ ላይ ብቻ ነው። እጩዎች ድሮ የሚመዘገቡት በምርጫ ክልል መጥተው ሰነዶቻቸውን ይዘው የእኛ አስፈፃሚዎች ተቀምጠው ያንን መረጃ ሰብስበው ነበረ እንግዲህ የሚመዘገቡት። አሁን ግን ይሄንን የዳበረውን ወይም የለማውን ሲስ ው ፓርቲዎች ባሉበት ቦታ በቢሮቸው ቁጭ ብለው ራሳቸውን ይመዘግባሉ። ፕሮሰሱን እያየ ለሬጅስትሬሽን ሰፖርት እያደረገ እያጸደቀ ይመዘግባቸዋል። መራጮችን በተመለከተ እንግዲህ ሶስት አይነት ነገር ነው ያለ። መራጮችን በተመለከተ አንደኛው ማለት ሁለቱ ማለት ይችላለው፣ በዲጂታላይዝድ የምንለው ነው። እሱ ምንድን ነው? ሰዎች በስልካቸው ወይንም በዌብ ቤዝድ በላፕቶፓቸው ወይም በታብሌታቸው ተጠቅመው እራሳቸውን በራሳቸው የሚመዘግቡበት ምዝገባ ብቻ ነው፣ የመራጮች ምዝገባ ብቻ ነው። ሌላው ደግሞ እንደዚህ ማድረግ የማይችል ይህን ለመመዝገብ ስማርት ስልክ የሌለው እንደዚህ ሲሆን ደግሞ ቦርዱ ምርጫ ጣቢያ ላይ ታብሌት አስቀምጦ አሲስት ስለዚህ በመራጮች ምዝገባ ላይ ብቻ ነው ይሄንን ስራ የምንሰራው ከምርጫ ቀን ጋር አይገናኝም የምርጫ ቀን የምንላት አንዲት ቀን ናት ያቺ እንደ ድሮ መራጮች ይመጣሉ የተመዘገቡበትን ካርድ ይዘው ይመጣሉ ያ ካርድ ይታይና በመራጭነት ሄደው በእጃቸው ምልክት አድርገው የምርጫ ወረቀቱ ላይ የሚከቱበት ሳጥን ውስጥ ከተው ምርጫ ያካሄዳል። ነገር ግን መራጮች ምዝገባን በተመለከተ በራስም ምዝገባ በገዛም የሚደረገው የዲጂታላይዜሽን ምዝገባ ለሰላሳ ወይ እንግዲህ እንደ ምርጫ ቦርድ አጀንዳ እስኬጁል ቢያንስ ለሰላሳ ቀን ሰው እንዲመዘገብ ነው ፕሮግራም የሚወጣ ስለዚህ በሰላሳ ቀን የሚፈጸም ነው። ምርጫ ቀን ግን አንዲት ቀን ናት። ስለዚያችን አንድ ቀን በኢቮቲንግ አይደለም የምንጠቀመው የምንጠቀመው በጣም በተወሰነ የመራጮችና የእጩዎች ምዝገባ ነው። እንዳልኩት የመራጮች ምዝገባ እንኳ አብዛኛውን የምናደርገው በማኑዋል ነው። ምክንያቱም ባለን የኔትወርክ ስትራክቸር ባለን የአገሪቱ ኢንፍራስትራክቸር አቅርቦትም በመንገዶችም እንደዚያ በሰውም ለቴክኖሎጂ ካለው ተደራሽነትን ማንጻር አሁን የመጀመሪያ ዙር የተወሰነ እናደርጋለን በሚቀጥለው ደግሞ በስምንተኛዋ ጋር ምርጫ እያለ እየቀጠለ ይሄዳል እና አንዱ ዩኒክ የሚያደርገው መራጮችንና እጩዎችን በዲጂታላይዜሽን በታገዘ ማድረጋችን ነው። እንግዲህ መራጮች ዲጂታላይዜሽን ተጠቅመው የሚያገኙት አይዲ ወይንም የመራጮች መታወቂያ ቁጥር አንድ ነው የሚሆነው። ከዛ በኋላ አንድ ሰው አንድ የመራጭነት ቁጥር አለው ማለት ነው። በአካባቢ ምርጫ ቢሳተፍ፣ በሬፈረንደም ቢሳተፍ፣ ያቺ ቁጥሩ ከሱ ጋራ አብራ ወይም ከእሷ ጋራ አብራ የምትሄድ ትሆናለች ማለት ነው። እንግዲህ እኔ ምርጫ ቦርድ ነው የምሰራው ምርጫ ቦርድ ያው በህግ ማንዴት እንዲሆነው የተሰጠው ኃላፊነት አለ ምርጫን ጠቅላላ ምርጫን በየአምስት ዓመቱ ማድረግ ለክልል ምክር ቤቶች እና ለህዝብ ተወካዮች ምክር ቤት እና የሚጠይቀውን አይነት የምርጫ ህጉ በሚፈቅደው መንገድ ማካሄድ ነው። አገራዊ ምክክር ደግሞ በራሱ አጀንዳ፣ በራሱ ፕሮግራም፣ በራሱ በተቋቋመበት ማንዴት ደግሞ የራሱን ስራ ይሰራል። ስለዚህ ይሄ ምርጫ በየአምስት ዓመቱ እንዲደረግ ህገ መንግስቱ ያዛል። ይሄ ህገ መንግስቱ የሚያዘውን የምርጫ ሂደት ማቆም አይቻልም። ምክንያቱም በትልቅ በሀገሪቱ ዋነኛ በሆነ የህግ ሰነድ ላይ ምርጫ በየአምስት ዓመቱ መደረግ አለበት ብሎ ደንግጎ የተቀመጠ በመሆኑ ይህን ድንጋጌ አክብሮ የመስራት ኃላፊነት የምርጫ ቦርድ ነው። እንደሚሉት ፓርቲዎች ይህንን ጥያቄ አቅርበዋል። የተለያዩ ክፍሎችም እሰማለሁኝ። በውይይታችንም በምክክራችንም ይነሳል በጋራ ምክር ቤትን ባቀረቧቸው ጥያቄዎች በደንብ ያ ነገር ተነስቷል። ነገር ግን ምርጫ አንደኛ የምርጫ ቦርድም የሚመልሰው አይደለም። ምርጫ ቦርድ የራሱ ማንዴት አለው የራሱ በህግ ተለክቶ የተሰጠው ኃላፊነት አለው እሱን ነው የሚፈጽመው። አገራዊ ምክክሩ ደግሞ በራሱ በኩል የራሱን ሂደት ነው የሚሄደው እና ይሄኛው ቀድሞ ይሄኛው ይከተል ምለን ስንሄድ ህገ መንግስት የመጣስ ነገር እንዲኖር ቦርዱ ይሄንን በህግ የተሰጠውን ኃላፊነት የማክበር ግዴታ ስላለበት በዛ ደረጃ ነው ስራችንን የምንሰራው። መንግስታዊ ጫና፣ እኛ እስካሁን ድረስ ይህንን ኃላፊነት ወስጄ በምሰራበት ስራ አንድም የመንግስታዊ ጫና ገጥሞኝ አያውቅም። ይሄ እለት እለት በምሰራው ስራ ማለቴ ነው። ስለዚህ የቦርዱ ግን የበለጠ መስራት እንዳለበት የበለጠ ደግሞ እንደ አዲስ እንደ አዳጊ ቦርድ ራሱን የበለጠ ለተሻለ ለዲሞክራሲ ምህዳር መስፋት ለዜጎች በነፃነት ወጥተው መምረጥ ነፃ፣ ገለልተኛ፣ ፍትሃዊ የሆነ ምርጫን የማካሄድ ከፍተኛ ኃላፊነት ስላለበት አሁን ያለበት ደረጃ ገና የልጅነት ደረጃ ነው። ገና ብዙ መሻሻል የሚጠይቅ ብዙ መለወጥ የሚጠይቅ ብዙ ራሳችንን እያስተማርን የምንሄድበት ከዛ ደግሞ እንደ እናንተ ካሉ ሚዲያዎች የሚደርሱን አካውንተብል የሚያደርጉ ግልጽ የሆኑ ከፖለቲካ ፓርቲዎችም እንደዚሁ አካውንተብል የሆኑ ግልጽ የሚያደርጉ ጥያቄዎች ሲቀርቡን እነሱን የመፈተሽ ራሳችንን የማየት በግልጽነት የመውጣት ማስረዳት የተሳስናተው ነገር ካለ ደግሞ ማረም የእኛም ደግሞ የሄድንበትን አካሄድ በግልጽ የማስረዳትና የመናገር ኃላፊነት አለብን። በተቻለ መጠን እንግዲህ ይህን እየሰራን እንገኛለን ብለን ነው የምናስበው። እኔም በጣም ነው የማመሰግነው።